መድረኩን የመሩት የቢሮ ኃላፊ ወይዘሮ ወሰነች ቶማስ የፋይናንስ ሴክተሩ የክልሉን ሀብት በአግባቡ በማስተዳደር የዜጎችን ፍትሐዊ ተጠቃሚነት ማረጋገጥ ይጠበቅበታል ብለዋል። በጀት ዓመት ላይ ቀድሚያ መስጠት የሚገባን በተለይ ለሰብአዊ ክፍያዎች፣ ሰብአዊ አገልግሎቶች የሚሆን ክፍያዎች፣ ደሞዝ በጀት ላይ እጥረት እንዳይከሰት እንዲሁም ደግሞ ሌሎች አስገዳጅ ወጪዎችን በማስቀደም የተካሄደበትና በዚህ ሂደትም ተጓብተን ሄድነን ነው። በዚህም ውጤት ተመዝግበዋል። ከዚህ ጋር ተያይዘው የሚመደቡ በጀቶች ስራ ላይ ስለመዋላቸው ጥብቅ የክትትል ስርዓት ይዘረጋልን ብለዋል። የውስጥ ኦዲት ስርዓቱን ማጠናከር፣ በዘርፉ የሚስተዋሉ ክፍተቶችን ለማረም ከፍተኛ ሚና እንዳለው የተናገሩት ወይዘሮ ወሰነች ተቋማት የሚጠበቅባቸውን ኃላፊነት እንዲወጡ ጠይቀዋል። እንደ ክልል የተሻለ ነው ብለን እንወስዳለን። 60 40 ሬሾውን ጠብቀን 60 ፐርሰንቱ ዋና ዋና የደህንነት ቀናሽ ተቋማት ላይ ይመደባል። 40 ፐርሰንቱ አስተዳደራዊ ግዴታ ወጪዎች ባለባቸው ላይ ትኩረት ያደርጋል። ይህም ተከትለን አስፈጽመናል፣ ግን ወደ ዞኖች ስንሄድ ደግሞ ይሄን ለመጠበቅ የተለያዩ እጥረቶች ስለነበሩ፣ ስለዚህ የወጪ አስተዳደር ስርዓቱን እንዲሁም የገቢ ሚዛኑን ማስተካከል ስለሚገባ የገቢ ጉዳይ ላይ ትኩረት ያደረግንበት ሁኔታ አለ ማለት ይቻላል። በሌላ በኩል በፋይናንስ ተግባራዊ የሚደረጉ ነገር ግን አዋጁ ከወቅታዊ ገበያ ጋር በመጣረዙ ምክንያት ችግር የሆኑ እንደ ደንብ ልብስና መሰል ጉዳዮችን ለማስተካከል ከባለድርሻ አካላት ጋር ይሰራል ብለዋል። ደንብ ልብስ አጠቃቀምና አፈጻጸም የራሱ የሆነ መመሪያ አለው። ይሄ መመሪያ አጠቃላይ በክልላችን በፐብሊክ ሰርቪስና ሰው ሀብት ቢሮ በኩል መመሪያው ወጥቶ በጋራ ተማምነን አፈጻጸም ላይ ነው ያለው። በዚህ አፈጻጸም ሂደት ቻለንጆች ወይም ችግሮች ገጥመናል። እነዚህ ችግሮች ምንድን ነው? በዋናነት አሁን እያደገ የመጣውን ገበያ ነው ማተር ያደረገው ማለት ነው። አሁን እያደገ የመጣውን ገበያ መመሪያው ላይ የተቀመጠውን አፎርድ ለማድረግ ቀጣይ ምን አይነት መፍትሄ ይደረጋል የሚለውን ደግሞ እንደ ክልል ከፓብሊክ ሰርቪስ ጋር በመቀናጀት የገበያውን ዋጋ እንደዚሁም ደግሞ ወቅታዊ ዋጋዎችን በማቅረብ ምን ሊደረግ እንደሚችል የምንሰራው ነው። በክልሉ በፋይናንስ ዘርፍ ለሚስተዋሉ ፍላጎቶች ምላሽ ለመስጠት የገቢ አቅምን ማሳደግ ወሳኝ መሆኑን አንስተው የገቢ አቅም ክልሉ ሲመሰረት ከነበረበት ሁለት ነጥብ አራት ቢሊዮን ወደ አስር ነጥብ አራት ቢሊዮን ብር ማድረስ እንደተቻለ ጠቁመዋል። ቀጣይም ሌሎች የገቢ አማራጮችን በተሟላ ሁኔታ በመሰብሰብ ለህብረተሰቡ የልማትና የመልካም አስተዳደር ጥያቄ ምላሽ መስጠት ይገባልን ብለዋል። የመንግስት ወጪ አስተዳደርን ለማሻሻል በክልሉ መስተዳደር ምክር ቤት የወጣውን ደንብ ቁጥር 1746 62017 ለመተግበር በሚያስችሉ ጉዳዮች ላይ በቢሮው የትሬዠሪና የመንግስት ሂሳብ ማጠቃለያ ዳይሬክቶሬት ዳይሬክተር አቶ አበባ ኡቱ ሰነድ አቅርበዋል። የ2018 በጀት ዓመትን እቅድ ያቀረቡት በቢሮ የልማት እቅድ ባለሙያ አቶ ማስረሻ አየለ በበኩላቸው እቅዶችን በተናበበ መልኩ ተግባራዊ ማድረግ እንዲቻል የተቀናጀ ድጋፍና ክትትል ይደረጋል ብለዋል። እንደ መፍትሄ አቅጣጫ ያስቀመጥ ናቸው ስትራቴጂዎች አሉ አንደኛው ባለው የሰው ኃይልና ባለው ሎጂስቲክ ባለው የስራ ሁኔታ የስራ አካባቢ ሁኔታ ተግባራዎቻችንን ለማስፈጸም እንደ መፍትሄ አቅጣጫ ያስቀምጠናል። በፋይናንስ ሴክተሩ የሚከናወኑ አረንጓዴ አሻራም የክልሉ ኢኒሽቲቮች የክረምት በጎ አድራጎትና ሌሎች የዘጠና ቀናት እቅዶችም ቀርበዋል። በመድረኩ የተሳተፉ ባለድርሻ አካላትም የመንግስት ፋይናንስን ወጪ ቆጣቢ በሆነ መልኩ በመምራትና ለሰብአዊ አገልግሎቶች ቅድሚያ በመስጠት የህዝብ ተጠቃሚነትን ለማረጋገጥ እንደሚሰራ ተናግረዋል።